ከዋናዎቹ የህወሓት ጦር አዛዦች መካከል አንዱ የሆኑት አንድ የጦር ጀኔራል የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበርና በስብሰባው ላይ ከግንባሩ አዛዦች ከፍተኛ ተቃውሞ እንደገጠመው ተሰምተዋል። ብዙ ጊዜ በፌዴራል መንግሥት ክስ ሲቀርብበት የነበረው ይህ ጀኔራል በተደረገው ስብሰባ ላይ የጋራ ጠላት ስላለን ነው እንጂ ሻቢያዎችን በፍጹም አናምናቸውም ማለታቸውንና በጦር አዛዦቹ መካከል ከፍተኛ ተቃውሞና አለመስማማት እንደነበረም ለማወቅ ተችሏል። በሌላ መረጃ በኤርትራ ወታደሮችና በህወሓት ታጣቂዎች መካከል ግጭት የተፈጠረ ሲሆን በሁለቱ ኃይሎች መካከል ተኩስ እንደተከፈተና በአዋሳኝ ድንበር አካባቢ ከፍተኛ ውጥረት እንዳለ እየተነገረ ይገኛል በህወሓት እና በሻቢያ መካከል የተነሳው ይህ ግጭት ከትናንት ጀምረው እስከ ዛሬ ድረስ የቀጠለ ሲሆን ሁለቱ ኃይሎች ጽምዶ በማለት በአንድ ላይ ሲያደርጉት የነበረው የጦር ዝግጅትን ሊያፈርሱ እንደሚችሉም ተጠቅመዋል። በሌላ በኩል በትግራይ ክልል ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ መሆኑ የክልሉ ጊዜያዊ አስተዳደር በዛሬው ዕለት አስታውቋል። በክልሉ የሚስተዋሉትን ልዩነቶች በንግግር ለመፍታት ሁሉን አቀፍ የሆነ ኮንፈረንስ በአስቸኳይ ይደረጋል በማለት አስተዳደሩ ገልጿል። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን፣ ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። ከዋናዎቹ የህዋ ጦር አዛዦች መካከል አንዱ የሆኑት አንድ የጦር ጀኔራል የምዕራብ ግንባር የሰራዊት አዛዦችን ለአጭር ጊዜ ሰብስበው እንደነበርና ከግንባሩ አዛዦች ከፍተኛ ተቃውሞ እንደገጠመው ተሰምቷል። በፌዴራል መንግሥት ተደጋጋሚ ክስ ሲቀርብበት የነበረው ይህ ጄኔራል በተደረገው ስብሰባ ላይ የጋራ ጠላት ስላለን ነው እንጂ ሻቢያዎችን በፍጹም አናምናቸው ማለታቸውንና በጦር አዛዦቹ መካከል ከፍተኛ ተቃውሞና አለመግባባት እንደነበርም ለማወቅ ተችሏል። በዚህ ወታደራዊ ስብሰባ ላይ የህወሓት አርሚ 13 አርሚ 17ና የአርሚ 11 ከኮር በላይና የኮር አዛዦች መገኘታቸው ታውቋል። ስብሰባውን የክልል ወታደራዊ ኃይል ፈላጅ ቆራጭ የሆኑት ጀኔራል መግበይ ኃይሌ ሲመሩ እንደነበርና በአፋር የመሸጉት የሐራ መሬት ታጣቂዎች ወይም የነፃ መሬት ታጣቂዎች እኛን ሊያጠፉ እየተነሱ ናቸውእና ጠላቶቻችን ናቸው ሲሉ መናገራቸው ተጠቅሷል። ከዚህ በተጨማሪም ከሻቢያ ጋር የተጣመርነው የጋራ ጠላት ስላለንና ለፖለቲካ ነው እንጂ አምነናቸው አይደለም፣ እኛ በፍጹም ሻቢያን ማመን የለብንም ብሏል። በስብሰባው ላይ ከተሳተፉት መሃል አንድ ከፍተኛ የኮር አዛዥ ከጀነራል መግቤ ኃይሌ በተቃርኖ በመቆም እኛን የሚበላን ሐራ መሬት አይደለም፣ በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ሕዝብ ያጠፋናልና ለዚህም መፍትሄ እንፈልግ ማለታቸው ተጠቅሷል። በስተመጨረሻም የተደረገው የጦር አዛዦች ስብሰባ ባለመግባባት የተጠናቀቀ ነበር የሚለው የወጣው መረጃ ጀኔራል ምግበይ በተፈጠረው አለመግባባት ስብሰባውን አቋርጦ መውጣታቸው ተገልጿል። ከዚህም በተጨማሪ አሁን በክልሉ ባለወቅታዊ ሁኔታ በከፍተኛ የክልሉ አመራሮች መካከል ከፍተኛ የሆነ መከፋፈል እንደተፈጠረ አንዳንድ መረጃዎች እየወጡ ይገኛሉ። በጀኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መካከል አለመግባባቶች እንደተፈጠሩና ይህንን ተከትሎ ጊዜያዊ አስተዳደሩ እንዳለው ከሆነ የጦርነት ነጋሪት የምትጎስሙ አካላት ከድርጊታችሁ ተቆጠቡ በማለት አስጠንቅቀዋል። በሌላ መረጃ በትግራይ ክልል ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ መሆኑ የክልሉ ጊዜያዊ አስተዳደር አስታውቋል። በክልሉ የሚስተዋሉትን ልዩነቶች በንግግር ለመፍታት ሁሉን አቀፍ የሆነ ኮንፈረንስ በአስቸኳይ ይደረጋል በማለት አስተዳደሩ ገልጸዋል። ክልላዊ ኮንፈረንሱ ትግራይ ትመክራለች በሚል መሪ ቃል እንደሚደረግና በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት እንደሚካሄድ ተገልጿል። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙ የታወቀ ሲሆን የፖለቲካ ፓርቲዎች፣ ሲቪክ ማህበራት እና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ ይደረጋል ተብሏል። ከፌዴራል መንግሥት ጋር ሰጣ ገባ ውስጥ የሚገኘው የትግራይ ክልል አስተዳደር ኮንፈረንሱን በዚህ ወር መጨረሻ ላይ ለሦስት ተከታታይ ቀናት እንደሚያከናውን ተሰምቷል። ትግራይ ትመክር ትሀብር ትሰግር በሚል መሪ ቃል የሚከናወነውን ይህንን ኮንፈረንስ የሚያዘጋጀው ኮሚቴ ሊቀመንበር የሆኑት አቡነ ተስፋ ስላሴ መድህን ዛሬ በመቀሌ በሰጡት መግለጫ በክልሉ ካለው ችግር ብቸኛው መውጫ መንገድ ውይይትና መነጋገር መሆኑን ገልጸዋል። በአገር ውስጥ ያሉና በውጭ አገር የሚኖሩ የክልሉ ተወላጆች በኮንፈረንሱ ላይ በንቃት እንዲሳተፉ ጥሪ ያቀረቡት አቡነ ተስፋ ስላሴ በክልሉ ተወላጆች መካከል አንድነትን ማስፈን ወቅቱ የሚጠይቀው ተግባር መሆኑን አስታውቋል። በሌላ መረጃ በኤርትራ ወታደሮችና በህወሓት ታጣቂዎች መካከል ግጭት መፈጠሩንና በሁለቱ ኃይሎች መካከል ተኩስ እንደተከፈተና ከፍተኛ ውጥረት እንዳለ እየተነገረ ይገኛል። በአዋሳኝ ድንበር አካባቢ የተነሳው ይህ ግጭት ከትናንት ጀምሮ እስከ ዛሬ ድረስ የቀጠለ ሲሆን ሁለቱ ኃይሎች ጽምዶ በማለት በአንድ ላይ ሲያደርጉት የነበረው የጦር ዝግጅትን ሊያፈርሱ እንደሚችሉም ተጠቁመዋል። የኤርትራ ወታደሮች ወደ ትግራይ ክልል ዘልቀው በመግባት በባድመ አካባቢ ተጨማሪ ቦታዎችን እየተቆጣጠሩ እንደሆነም ተሰምቷል። ባለፉት ሁለት ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነችው ኢሮብ አካባቢም ተጨማሪ ቦታዎችን እንደተቆጣጠሩ መረጃዎች እየወጡ ይገኛሉ። የኤርትራ ወታደሮች እስካሁን ከተቆጣጠሯቸው ቦታዎች ባለፈ ተጨማሪ አካባቢዎችን ተቆጣጥረዋልም ተብሏል። ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ በማለት ከአሁን በኋላ የምንታገስበት ምክንያት ላይኖር ይችላል ብለው ነበር። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትናንትናው ዕለት ስለ ጉዳዩ በሰጡት ምላሽ ውንጀላውን በማስተባበል በተቃራኒው የኢትዮጵያን መንግስት ወቅሰው ነበር። በሌላ በኩል ዘኢኮኖሚስት የተባለ የመረጃ ድረ ገጽ እንዳስነበበው ኢትዮጵያ በኤርትራ ቅርብ ርቀት ላይ በምትገኘው በአፋር ክልል በቡሬ አቅራቢያ የድሮን መንደርደሪያና ማስፋፋ ማዕከላትን መገንባቷን በሳተላይት ምስል ማረጋገጡን ዘግቧል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኤርትራ ኢትዮጵያን እያተራመሰች ነው ማለታቸውን ተከትለው የአስመራው ሰው የማነ ገብረ መስቀል በምላሹ ምንም አይነት ተጨባጭ መሠረት የሌለው ክስ ነው በማለት ያጣጣሉ ሲሆን የግጭቱ መሠረት ከራሷ ከኢትዮጵያ የሚመነጭ መሆኑን ማወቅ አለባቸው ብለዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያልንበት የዓለም ዳርቻ በሰላም እንቆይ።